ሰዎች እንደምናላችሁ እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኢንፍላሜሽንን የሚከላከሉ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት የሆኑ ግዴታ መመገብ ያለባችሁን አስራ ሁለት ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄም ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኢንፍላሜሽን ወይም ደግሞ ብግነት የምንለው በሰውነታችን ውስጥ የሚከሰት ሲሆን ለበርካታ ስር ለሰደዱ በሽታዎች የሚያጋልጠን ነው። መጠነኛ የሆነ ኢንፍላሜሽን በጣም አስፈላጊ ነው፣ ግን ስር የሰደደ ኢንፍላሜሽን ለበርካታ ስር ለሰደዱ በሽታዎች ያጋልጠናል ማለት ነው። ክሮኒክ ዲዚዝ የምንላቸው ወይም ደግሞ ስር የሰደዱ በሽታዎች የምንላቸው የልብ ችግር፣ የኩላሊት በሽታ፣ የጉበት ችግር እንዲሁም ደግሞ ከፍተኛ የሆኑ አደገኛ የሆኑ ህመሞች የምንላቸው በኢንፍላሜሽን ወይም ደግሞ በብግነት አማካኝነት የሚከሰቱ ናቸው ማለት ነው። ስለዚህ ይህንን ችግር መቆጣጠር ያስፈልጋል። ጥናቶች ታዲያ እንደሚያመለክቱት አንዳንድ ምግቦች ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነትን ለመቀነስ ይረዳሉ። እነዚህም የወይራ ዘይት፣ የተወሰኑ የቤሪ ፍሬዎች፣ ፍራፍሬ፣ አትክልቶች፣ ቅመማ ቅመሞችና ዓሳ ይገኙበታል። ኢንፍላሜሽን የምንለው እብጠት ወይም ደግሞ ብግነት የምንለው ጥሩም መጥፎም ሊሆን ይችላል። እብጠት ስል ታዲያ የሚያብጥ ነገር እንዳይመስላችሁ፣ ኢንፍላሜሽን ወይም ደግሞ እብጠት ወይም ብግነት የምንለው ሰውነታችን የሚያሳየው ቁጣ ነው። በአንድ በኩል ሰውነታችን ከበሽታዎችናም ከጉዳት እንዲከላከል ይረዳዋል። በሌላ በኩል ደግሞ ስር የሰደደ ኢንፍላሜሽን ወደ በሽታ ሊያመራ ይችላል። ውጥረት፣ ዝቅተኛ የአካል ብቃት እንቅስቃሴ ደረጃ እና ኢንፍላሜሽንን የሚያስከትሉ ምግቦች ይህንን አደጋ ይበልጥ ከፍተኛ ያደርጉታል። በዚህ ምክንያት ኢንፍላሜሽንን ለመቀነስ የሚረዱ ምግቦችን መመገብ በጣም ይመከራል ማለት ነው። እንደ ፍራፍሬ አትክልትናም ቅመማ ቅመሞች ያሉ ምግቦች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህዶችን የያዙ ሲሆን እብጠትን ለመቀነስ ይረዳሉ። በጣም ጸረ ብግነት ያላቸው ምግቦች የሚባሉት የቤሪ ፍሬዎች፣ ስባማ አሳዎች፣ ብሮኮሊ፣ አቮካዶ፣ አረንጓዴ ሻይ፣ ቃሪያ በተለይ በተለይ ቀይ ቃሪያ እና ቢጫው ቃሪያ ማለት ነው፣ እንጉዳይ፣ ወይን፣ እርድ፣ ኤክስትራቨርጂን ኦሊቭ ኦይል፣ ጥቁር ቸኮሌትናም፣ ኮኮዋ፣ ቲማቲምናም፣ ቼሪ አንቲ ኢንፍላማቶሪ ከሆኑ ምግቦች ውስጥ ዋነኞቹ ናቸው ማለት ነው። እነዚህን ምግቦችን ግዴታ በአመጋገባችሁ ውስጥ ማካተት ይኖርባችኋል። አሁን እያንዳንዱን በዝርዝር እነግራችኋለሁኝ። አንደኛ እንግዲህ የቤሪ ፍሬዎችን በአመጋገባችሁ ውስጥ ማካተት አለባችሁ። የቤሪ ፍሬዎች በፋይበር በቫይታሚኖችና በማዕድናት የታጨቁ ትናንሽ ፍሬዎች ናቸው። በደርዘን የሚቆጠሩ የቤሪ ፍሬዎች ዝርያዎች አሉ። በጣም የተለመዱት ግን ስትሮበሪ ወይም ደግሞ እንጆሪ፣ ብሉቤሪ የምንለው ራስቤሪ እናም ብላክቤሪ ናቸው። የቤሪ ፍሬዎች አንቶሲያኒን የሚባሉ አንቲኦክሲዳንቶችን ይይዛሉ። እነዚህ ውዶች የበሽታን ስጋት ሊቀንሱ የሚችሉ ጸረ ብግነት ውጤቶች አሏቸው። እንደ አውሮፓውያን አቆጣጠር በ2018 የተደረገ ምርምር በቤሪ ፍሬዎች ውስጥ የሚገኙ ፋይቶ ኬሚካሎች የካንሰር እድገትንና መስፋፋትን ለማዘግየት እንደሚረዱም ይጠቁማል። ተጨማሪ ምርምር ቢያስፈልግም የበሽታ መከላከያ ህክምናን ሊጠቅሙም ይችላሉ። ሰውነታችን በተፈጥሮ ኤን ኬ ሴሎችን ያመነጫልናም የበሽታ መከላከያ ስርዓታችን በትክክል እንዲሰራ ይረዳሉ። በሌላ ጥናት ደግሞ ከመጠን በላይ ክብደት ያላቸውናም ስትሮበሪን ወይም ደግሞ እንጆሪን የበሉ አዋቂዎች ካልበሉት ጋር ሲነጻጸር ለልብ በሽታ ተጋላጭነት ጋር የተያያዙ የተወሰኑ የብግነት ምልክቶች ዝቅተኛ ደረጃ ላይ ነበሩ። በአጠቃላይ የቤሪፍሬዎችን በአመጋገባችሁ ውስጥ ማካተት ኢንፍላሜሽንን ወይም ደግሞ ብግነትን ለመቀነስ ይረዳል። ሁለተኛ ስባማ አሳዎችን መመገብ ነው። ስባማ አሳዎች የፕሮቲንና ሎንግ ቼን ኦሜጋ3 ፋቲ አሲዶች እንደ ኢኮሳ ፔንታኖይክ አሲድ ወይም ደግሞ ኢፒኤ የምንለውና ዶኮሳ ሄክሳኖይክ አሲድ ወይም ደግሞ ዲኤችኤ የምንለው በጣም ጥሩ ምንጭ ናቸው። ሁሉም አይነት አሶች የተወሰነ መጠን ያለው ኦሜጋ 3 ፋቲ አሲዶችን ቢይዙም ምርጥ የሚባሉት ግን እንደ ሳልመን፣ ሰርዲን፣ ሄሪንግ፣ ማካሬል እናም አንቾቪስ ናቸው። ኢፒኤ እናም ዲኤችኤ እብጠቱን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። ኢንፍላሜሽን ደግሞ ሜታቦሊክ ሲንድረም፣ የልብ በሽታ፣ የስኳር በሽታ እናም የኩላሊት በሽታን ሊያስከትል ይችላል። ሰውነታችን እነዚህን ፋቲ አሲዶች ሪዞልቪንስ እናም ፕሮቴክቲንስ ወደሚባሉ ውህዶች ይቀይራቸዋል። እነዚህም ጸረ ብግነት ውጤቶች አሏቸው። ሳልመን ወይም ደግሞ ኢፒኤ እናም ዲኤችኤ ተጨማሪ ምግብ የሚወስዱ ሰዎች የሲ ሪያክቲቭ ፕሮቲን የተባለውን የብግነት ምልክትን መቀነስ እንዳሳዩ ጥናቶችም አረጋግጠዋል። ሶስተኛ ደግሞ ብሮኮሊ ነው። ብሮኮሊ በጣም ገንቢ ነው። እንደ አባ ጎመንና ብራሰልስ ስፕራውት የመሳሰሉ የአትክልቶች ቤተሰብ አባል ነው። እነዚህን አትክልቶች መመገብ የልብ በሽታ እናም የካንሰር ተጋላጭነትን ከመቀነስ ጋር የተያያዘ መሆኑን ምርምርም አሳይቷል። ይህ በውስጣቸው ባሉት አንቲ ኦክሲዳንቶች ጸረ ብግነት ውጤቶች ጋር የተያያዘ ሊሆን ይችላል። ብሮኮሊ በሰልፎራፋን የበለጸገ ነው። ይህም በሰውነታችን ውስጥ እብጠትን የሚያነሳሱ ሞለኪውሎች የሆኑትን ሳይቶ ኪኖችናም ኒውክሌር ፋክተር ካፓቢ ደረጃዎችን በመቀነስ ኢንፍላሜሽንን የሚቀንስ አንቲኦክሲዳንትስ ነው። አራተኛ ደግሞ አቮካዶ ነው። አቮካዶ በፖታሲየም፣ በማግኒዥየም፣ በፋይበርናም ለልብ ጤና ጠቃሚ የሆኑ ሞኖ አንሳቹሬትድ ቅባቶችን ይዟል እንዲሁም ለካንሰርናም ለልብ በሽታ ተጋላጭነትን ከመቀነስ ጋር የተያያዙ ካሮቲኖይድስ እናም ቶኮፌሮልስን ይዟል። በተጨማሪም በአቮካዶ ውስጥ የሚገኝ አንድ ውህድ አዲስ በሚፈጠሩ የቆዳ ሴሎች ውስጥ ያለውን እብጠትን ሊቀንስ ይችላል። ከመጠን በላይ ክብደት ያላቸው ሃምሳ አንድ አዋቂዎችን ባሳተፈ አንድ ከፍተኛ ጥራት ያለው ጥናት ለ12 ሳምንታት አቮካዶን የበሉ ሰዎች የኢንተር ሊኪን ዋን ቤታ እናም ሲአርፒ የብግነት ምልክቶች መቀነስን አሳይቷል። አምስተኛ ደግሞ አረንጓዴ ሻይ ነው። እንደ ማቻ አረንጓዴ ሻይ ያሉ አረንጓዴ ሻዮች በጣም ጤናማ ከሆኑ መጠጦች ውስጥ አንዱ ናቸው። አረንጓዴ ሻይ መጠጣት የልብ በሽታ፣ የካንሰር፣ የአልዛይመር በሽታ ከመጠን ያለፈው ውፍረትና ሌሎች በሽታዎች ተጋላጭነትን ከመቀነስ ጋር የተያያዘ መሆኑን ምርምሮች አሳይተዋል። ብዙዎቹ ጥቅሞቹ በውስጡ ባሉት አንቲኦክሲዳንቶች እናም ፀረ ብግነት ባህሪያት በተለይም ኢፒኮጋሎ ካቴቺን ስሪ ጋሌት ወይም ደግሞ ኢጂሲጂ በተባለው ንጥረ ነገር ምክንያት ነው። ኢጂሲጂ ፕሮ ኢንፍላማቶሪ ሳይቶኪን ምርትን እናም በሴሎች ውስጥ ያሉትን ፋቲ አሲዶች መጎዳትን በመቀነስ ኢንፍላሜሽንን ይከላከላሉ። ስድስተኛ ደግሞ ቃሪያ ነው። በተለይ ቤፐፐርስ የምንለው ቃሪያ በቫይታሚን ሲ እናም በኃይለኛ ጸረ ብግነት ውጤቶች ባሏቸው አንቲኦክሲዳንቶች የተሞሉ ናቸው። ቃሪያ በተጨማሪም እንደ የስኳር በሽታ ያሉ ስር የሰደዱ በሽታዎች ጋር የተያያዘውን ኢንፍላሜሽንን ሊቀንስ የሚችል አንቲኦክሲዳንት ኪሪሲቲንን ያቀርባል። ቃሪያ ሲናፕቲክ አሲድናም ፌሩሊክ አሲድንም ይይዛሉ። ይህም ኢንፍላሜሽንን ሊቀንስናም ጤናማ እርጅናንም ሊደግፍ ይችላል። ሰባተኛ ደግሞ እንጉዳይ ነው። በዓለም ዙሪያ በሺዎች የሚቆጠሩ የእንጉዳይ ዝርያዎች ቢኖሩም ጥቂቶቹ ብቻ የሚበሉ እናም በንግድ የሚመረቱ ናቸው። እነዚህም ቱሩፍል፣ ፖርቶቤሎ እንጉዳይ እናም ሺታክ እንጉዳይ ይገኙበታል። እንጉዳዮች በጣም አነስተኛ ካሎሪ ያላቸውናም፣ በሴሊኒየም በመዳብ እናም በሁሉም ቢቪታሚኖች የበለጸጉ ናቸው። እንዲሁም ጸረ ብግነት ጥበቃን የሚሰጡ ፊኖሎች እናም ሌሎች አንቲኦክሲዳንቶችንም ይይዛሉ። ስምንተኛ ደግሞ ወይን ነው። ወይኖች እብጠትን የሚቀንሱ አንቶሲያኒን ይይዛሉ። በተጨማሪም የልብ በሽታ፣ የስኳር በሽታ፣ ከመጠን ያለፈው ውፍረት፣ አርትራይተስ፣ አልዛይመር እናም የአይን ህመሞችን ጨምሮ የበርካታ በሽታዎች ተጋላጭነትንም ሊቀንሱ ይችላሉ። ወይን ብዙ የጤና ጥቅሞች ያሉት ሌላው አንቲ ኦክሲዳንት ውህድ ሬስቬራትሮል ከሚገኙባቸው ምርጥ ምንጮች ውስጥ አንዱ ናቸው። ጥናቶችም እንደሚያሳዩት ሬስቪራትሮል ልብን ከህብጠት ሊከላከል ይችላል። የሬስቪራትሮል ተጨማሪ ምግብን መውሰድ ወይን ከመብላት ጋር አንድ ባይሆንም፣ የልብ ድካም ያለባቸው 60 ሰዎችን ባሳተፈ አንድ ጥናት በየቀኑ ለ3 ወራት 250 ሚሊግራም የሬስቪራትሮል ተጨማሪ ምግብን የወሰዱ ሰዎች ኢንተርሊኪን ሲክስ ጨምሮ የብግነት ጂን ምልክቶች መቀነስን አሳይቷል። ከ2012 የወጣ አንድ የቆየ ጥናት እንዳመለከተውም በየቀኑ የወይን ጭማቂን የሚወስዱ አዋቂዎች የአዲፖኔክቲን መጠን መጨመርን አሳይቷል። የዚህ ሆርሞን ዝቅተኛ ደረጃ የክብደት መጨመርናም የካንሰር ተጋላጭነት መጨመር ጋር የተያያዘ ነው። ዘጠነኛ ደግሞ እርድ ነው። እርድ ኩርኩሚን የተባለ ኃይለኛ ጸረ ብግነት ውህድ ስላለው በጣም ጠቃሚ ነው። ጥናቶችም እንደሚያሳዩት እርድ ከአርትራይተስ ከስኳር በሽታ እናም ከሌሎች በሽታዎች ጋር የተያያዘ እብጠትንም ይቀንሳል። በአንድ ጥናት ላይ ሜታቦሊክ ሲንድረም ያለባቸው ሰዎች በየቀኑ አንድ ግራም ኩርኩሚን ከቁንዶ በርበሬ ጋር በማጣመር ወስደዋል። የሲአርፒ የብግነት ምልክት በከፍተኛ ሁኔታ መቀነስን አሳይተዋል። አንድ ሰው በቂ የሆነ ተጨባጭ ውጤት እንዲሰማው ከእርድ ብቻ በቂ ኩርኩሚን ማግኘት አስቸጋሪ ሊሆን ይችላል። የተለየ ኩርኩሚን የያዙ ተጨማሪ ምግቦች መውሰድ በጣም ውጤታማም ሊሆን ይችላል። የእርድ መጠን በብግነት ምልክቶች ላይ እንዴት እንደሚጎዳ ለመረዳት ታዲያ ተጨማሪ ምርምር ያስፈልጋል። አስረኛ ደግሞ ኤክስትራቨርጂን ኦሊቭ ኦይል ነው፣ የወይራ ዘይት ማለት ነው። ኤክስትራቨርጂን ኦሊ ኦሊቭ ኦይል ከምትመገባቸው በጣም ጤናማ ቅባቶች ውስጥ አንዱ ነው። በሞኖ አንሳቹሬትድ ቅባቶች የበለጸገ ሲሆን በርካታ የጤና ጥቅሞችን በሚሰጠው የሜዲትራኒያን አመጋገብ ውስጥ ዋና የሆነ ምግብ ነው። ጥናቶችም እንደሚያመለክቱት ኤክስትራ ቨርጂን ኦሊቭ ኦይል የልብ በሽታ፣ የአንጎል ካንሰር፣ ከመጠን ያለፈ ውፍረት እናም ሌሎች ከባድ የጤና ችግሮች ተጋላጭነትን ሊቀንስም ይችላል። የሜዲትራኒያን አመጋገብን መከተልናም ኤክስትራ ቨርጂን ኦሊቭ ኦይልን በአመጋገባችሁ ውስጥ መጨመር የብግነት ምልክቶችን በእጅጉ ሊቀንስ እንደሚችል ምርምሮች ይጠቁማሉ። በወይራ ዘይት ውስጥ የሚገኘው ኦሊዮ ካንታል የተባለው አንቲ ኦክሲዳንት ተጽዕኖ እንደ ኢቡፕሮፊን ካሉ ፀረ ብግነት መድኃኒቶች ጋርም ተነጻጽሯል። አስራ አንደኛ ደግሞ ጥቁር ቸኮሌትናም ኮኮዋ ነው። ጥቁር ቸኮሌት ጣፋጭናም አርኪ ነው። እንዲሁም እብጠትን ለመቀነስ የሚረዱ አንቲኦክሲዳንቶችን በውስጡ በብዛት ይይዛል። እነዚህ የበሽታን ስጋት ሊቀንሱ እናም ጤናማ እርጅናንም ሊደግፉ ይችላሉ። ፍላቫኖልስ የቸኮሌት ጸረ ብግነት ተጽዕኖዎች ተጠያቂዎች ሲሆኑ የደም ቧንቧዎችን የሚሸፍኑትን የኢንዶቴሌልስ ሴሎች ጤናማ እንዲሆኑም ይረዳሉ። በቀን ሁለት ጊዜ 852 ሚሊግራም የኮኮዋ ፍላቫኖል ወይም ደግሞ ፕላሴቦ የወሰዱ ተሳታፊዎችን ያካተተ አንድ አነስተኛ ጥናትም እንደሚያመለክተው የኮኮዋ ፍላቫኖል ከተወሰደ በኋላ ባሉት የመጀመሪያዎቹ ከሶስት እስከ 8 ሰዓታት ውስጥ የደም ስር ተግባርን ሊያሻሽልናም የደም ግፊትንናም የደም ቧንቧ ጥንካሬንም ሊቀንስ ይችላል። ይሁን እንጂ በቸኮሌትና በውስጡ ባሉት ክፍሎች ላይ ተጨማሪ ከፍተኛ የጥራት ያላቸው ጥናቶች ያስፈልጋሉ። ይህ በእንዲህ እንዳለ እነዚህን ጸረ ብግነት ጥቅሞችን ለማግኘት ቢያንስ 70 ፐርሰንት ኮኮዋን የያዘ ጥቁር ቸኮሌት መምረጥ የተሻለ ነው። አስራ ሁለተኛ ደግሞ ቲማቲም ነው። ቲማቲሞች በቫይታሚን ሲ በፖታሲየም እና በሊኮፔን የበለጸጉ ናቸው። ይህም አስደናቂ ጸረ ብግነት ባህሪያት ያለው አንቲኦክሲዳንትስ ነው። ሊኮፔን በተለይም ከበርካታ የካንሰር አይነቶች ጋር የተያያዙ ፕሮኢንፍላማቶሪ ውዶችን ለመቀነስ ጠቃሚ ነው። ቲማቲምን በወይራ ዘይት ማብሰል የበለጠ ሊኮፔንን እንድትወስዱ ይደዳቸዋል። ምክንያቱም ሊኮፔን ካሮቲኖይድ ነው ይህም ከቅባት ምንጭ ጋር በተሻለ ሁኔታ የሚዋሃድ ንጥረ ነገር ነው። 13ተኛ ደግሞ አንድ ምግብ ልጨምርላችሁ ቼሪስ የምንለው ፍሬ ነው። ቼሪ ጣፋጭ እናም እንደ አንቶሲያኒን እናም ካቴኪን ባሉ እብጠትን የሚቀንሱ አንቲኦክሲዳንቶች የበለጸገ ነው። በ2019 የተደረገ አንድ ጥናት 37 አረጋውያንን ያካተተ ሲሆን በየቀኑ ለ12 ሳምንታት 16 አውንስ ወይም ደግሞ 480 ሚሊሊትር የታርት ቼሪ ጭማቂን የወሰዱ ሰዎች የሲአርፒ የብግነት ምልክት በከፍተኛ ሁኔታ ዝቅተኛ ደረጃ ላይ ነበሩ። ይሁን እንጂ ሌላ ጥናት ደግሞ እንዳመለከተው የታርት ቼሪ ጭማቂ ጤናማ በሆኑ ወጣት ጎልማሶች ላይ በየቀኑ ለሰላሳ ቀናት ከወሰዱ በኋላ በእብጠት ላይ ምንም ተጽዕኖ አልነበረውም። ቼሪ እብጠትን እንዴት ሊቀንስ እንደሚችል ለመረዳት ተጨማሪ ምርምር ያስፈልጋል ማለት ነው። በአጠቃላይ ታዲያ አመጋገባችሁን ገንቢ በሆኑ ጸረ ብግነት ንጥረ ነገሮች ከመሙላት በተጨማሪ እብጠትን ሊያበረታቱ የሚችሉ ምግቦችን መመገብን መገደብ ለአጠቃላይ ጤናችሁ በጣም ጠቃሚ ነው። ለምሳሌ አንዳንድ ፈጣን ምግቦችንናም የተቀነባበሩ የስጋ ውጤቶችን በብዛት መመገብ እንደ ሲአርፒ ያሉ የብግነት ምልክቶች በደም ውስጥ ከፍ ያለ ደረጃ ጋር ሊዛመድ ይችላል። እንደ ስኳር የበዛባቸው መጠጦችናም የተጣራ ካርቦሃይድሬትስ ያሉ ምግቦችም እብጠትን ወይም ደግሞ ኢንፍላሜሽንን ሊያበረታቱም ይችላሉ። ታዲያ የእብጠት ደረጃን ከፍ ከማድረግ ጋር የተያዙ ምግቦች የምንላቸው የተቀነባበሩ ምግቦች አሁን ለምሳሌ የድንች ችፕስ እና ፈጣን ምግቦች፣ የተጣሩ ካርቦሃይድሬትሶች እንደ ነጭ ዳቦ፣ ነጭ ሩዝናም ብስኩቶች፣ የተጠበሱ ምግቦች፣ በዘይት በጣም የተጠበሱ ምግቦች ምንም ያክል ጤናማ ምግብ ቢሆኑም በከፍተኛ መጠን ሲጠበሱ ጎጂ ይሆናሉ። ስኳር የበዛባቸው መጠጦች ለምሳሌ እንደ ሶዳ ወይም ደግሞ ኮካኮላ መጠጦች፣ ጣፋጭ የሆነ ሻይ ከመጠን በላይ ስኳር ጨምራችሁበት፣ እናም የስፖርት መጠጦች፣ ኃይልን የሚሰጡ መጠጦች ኢንፍላሜሽንን ያስከትላሉ፣ ጎጂ ናቸው። እናም የተቀነባበሩ ስጋዎች እንደ ቤከን እናም ሆትዶግ ያሉ ስጋዎች ኢንፍላሜሽንን ያስከትላሉ። እነዚህን ሁላ ከአመጋገባችሁ ውስጥ ማስወገድ ያስፈልጋል። እነዚህን ምግቦች ታዲያ አልፎ አልፎ መመገብ ምንም ችግር የለውም። ብዙ ፍራፍሬዎችን እናም አትክልቶችን ጨምሮ በሙሉ እህሎች ላይ የተመሰረተ የተመጣጠነ ምግብን መመገብ አለባችሁ። የተቀነባበሩ ምግቦችን መመገብ ይመረጣል። ስር የሰደደ ዝቅተኛ ደረጃ ያለው እብጠት ወይም ደግሞ ኢንፍላሜሽንን እንኳን ወደ በሽታ ሊያመራ ይችላል። ተፈጥሮዊ የሆኑ ምግቦችን መመገብ እናም የተለያዩ ደማቅ ቀለም ያላቸው ምግቦችን መምረጥ ተጨማሪ ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ንጥረ ነገሮችን ለማግኘት ይረዳል። እንደ ቃሪያ፣ ጥቁር ቸኮሌት፣ አሳ እናም ኤክስትራ ቨርጂን ኦሊቭ ኦይል እብጠቱን ወይም ደግሞ ኢንፍላሜሽንን ለመቀነስ እናም የበሽታዎችን ስጋት ለመቀነስ ሊረዱ ከሚችሉ ጥቂት የሆኑ ምግቦች መካከል ናቸው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ አንቲ ኢንፍላማቶሪ ወይም ደግሞ ፀረ ብግነት የሆኑ በሰውነታችን ውስጥ የሚከሰት ኢንፍላሜሽንን ለብዙ ስር ለሰደዱ በሽታዎች የሚያጋልጠንን ኢንፍላሜሽን ወይም ደግሞ ብግነትን የሚከላከሉ መመገብ ያለባችሁን አስራ ሶስት ወሳኝ የሆኑ ምግቦችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁ ማለት ነው። እነዚህን ምግቦችን በተቻለ መጠን በአመጋገባችሁ ውስጥ ብታካትቱ በጣም መልካም ነው፣ ምክንያቱም ስር የሰደዱ በሽታዎችን ለመከላከል ማለት ነው። ስለዚህ ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ ላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ